እውነት አብርሃም ልትረጂ ነው? እንዲ የሚያስፈልግ ነገር ካለ ደውልልኝ። ብሮክሽ እባክሽ እውነትሽን ነው። እስኪ ስንት ችጋራ ማለት ስንት ተቸገራ፣ ለምን አትረጂ? እንደዚያ አይነት ሰው አብርሃም እራሱ አለ ሰው ነው ማለት እና የሚያስፈልግ ለመድኃኒትም ለምን እንካለ እልክልሻለሁ። ውጪ ብሎሻል፣ ውጪ። እውነቴን ነው የምልሽ የሚያስፈልግ ነገር ካለ ደውልልኝ። የሚረዳ ሰው አለ። እሱ ምን ይሰራለሽ ይሻል አንቺ ባለጌ ስድ ስዳድቅ ፈርቢ ያፈር ያስፈላሽ እንደዋናንሽ ነበረ ብሎ መክፈል እውነቴን ነው የምልሽ። ደግሞ አብርሃም ይሸርትላታል ምን ይመስላል ይሄ እና ለማንኛውም አባሯታል። ውድ ቤተሰቦች አሰላሙ አሌይኩም ረመቱላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ እናንተ ላይክ እና ሰብስክራይብ ያታደርጉኝም። እንዲ በስንት መከራ አስራ አንድ ሺህ አስገባችሁኝ። በቃ አድርጉኝ፣ ያለበለዚያ እመጣለሁ ወደ ሰውዴ መመለሳ አይቀርም። እውነት ነው ምላቸው። ሳውዲ ሆኜ ሳሽቃብጥ ላይክት አደርጉኝ ነበረ። እዚህ ሰውን ደግሞ ዞር ብላችሁ አታዩም። አይደለም መለሳለሁ፣ የምሬ ነው። በዚህ ወር ውስጥ እመጣለሁ። አንድ ወር ነው የቀረኝ፣ ሲጀመር ማለት ነው። እና ለማንኛውም የሜዳ አህያዋ እንግዲህ ተዋርዳለች። እንግዲህ ማደር ትፈልግ፣ እኔ ችግር የለብኝም። ሄርሚ ይመችሻል። እኔ ችግር የለብኝም። እሱ ብቻ ፈቃደኛ ይሁን። አንቺ የሜዳ አህያ፣ እውነትም የሜዳ አህያ ያልኮች ትክክለኛ ስምሽ ነው ማለት ነው። እኔን ያወጣሁ ላ ትክክለኛው ሜዳ የሜዳ አህያ የሚፈልገው የለም። ጌታ አለህ የሚል አሁን በሬ ወይም ደግሞ የቤት አህያዎች አሉ አደለም? ሰው ይፈልገዋል። አባቱ ይፈልግና በጊዜ ያስገባዋል። አሁን አንቺ የሚፈልግሽ የለሽ የለም፣ አያቸው አደለም? እኔ ችግር የለብኝም። በቃ ስድ ማለት ይሄ ነው። እውነት አሳዳጊ የበደለሽ ማለት አንቺ ነሽ ማለት የሜዳ አህያ፣ ትክክለኛው ሜዳ አህያ አንቺ ነሽ፣ ከአንቺ ውጭ ማንም የለም። ምክንያቱም ቤተሰብ ያለው እህት፣ ወንድም፣ ዘር የሆነ ዘመድ አዝማድ ያለው ሰው በየሄደበት አያድርም፣ በየሄደበት ከወንድ ጋር አይጋደምም፣ ከወንድ ጋር ልደር አይልም። አንቺ ስግጥ ያልሽ ሰገጤ ማይም ማለት ነው። እውነት ነው። ልንገርሽ ነው የምነግርሽ ለአንቺ እና ለማንኛውም ችግር የለብኝም ብላለች። በራሱ አፍ ነው ተናገረችው። እንግዲህ ከወንድ ገባ አንድ ክፍል ለማደር ፈጣሪ አለ እንደ ዋንቺ። ለነገሩ አንቺ የሚታይሽ ገንዘብሽ ነው። እውነት ገንዘብሽ ነው፣ ግን ልጁን እያጠመደችው ነው። ያለ ምንም ጭቅጭቅ ቤተሰብ በድራማ መልኩ ተደርጎ ማለት ነው። ጉድ እያደረገችው ነው። ልጁ አልገባውም። አንተ ልጅ አትፍዘዝተው፣ አትፍዘዝተው። ምክንያቱም እሷ ባል የላትም ባል የላችም፣ የወለደችው ዝም ብሎ ነው በፍቅረኛ ነው በገለመኔ ዝም ብላ ተልከስክሳ ወለደች። በቃ ምፈልጋት የለም። ከዚ አሁን የሆነ አራት አምስት ስድስት የወለደ ወንድ ነው የሚያገባት። ስለዚህ ማጥመድ ያለባት አንድ ልጅ የወለደውን ወይም ደግሞ ገና ያልወለደውን ባለትዳር ሆኖ ማጥመድ ነው የምትፈልገው። ሌላ ያላገባም ማታገባም፣ ማታገባም እንዴ! ደለዛውም ሚዲያ ላይ እንደዚህ የምትልከሰከስ ሴት የትኛው ወንድ ነው የሚያገባት? እናንተ ቤተሰብ ስታስቡት ማለት ነው፣ በአደባባይ ዝሙትን ስታስተዋውቅ፣ በአደባባይ ሳማኝ ስትል ስታቅፈው ልጅን ስድል የነበረችት እንዴት ብሎ ነው የሚያገባት? ወንድ ልጅ አያገባትም። እውነት አያገባትም እንጂ በደህና ዱላ ነበረ ሰባብሮ መጣል። እውነቴ ነው እምልሽ ደግሞ እርጂ። ስንት መንገድ ላይ ቁጭ ያሉ የሚለምኑ ስንት ሰው አለ ስንት ሰው ማለት ነው። ሳልበላ ሳልጠጣ ነው ያደርኩት ብለው ራሱ በቃ በንዴት ማለት ነው ዱላ የሚያወጡ አሉ። የምሬ ነው የምላችሁ ውድ ቤተሰቦች ቡታጀራ ላይ ባጃጅ እንዲያልፍ እራሷ የማይፈቅዱ አሉ። እኔ ያሁን ትላንትና ገጥሞኛል። ባጃጅ እንዲያልፍ አልፈቅድም አለ እንትን ምንድን ነው ይሄ ክራንች ነው ምንድን ነው ይዞ ነበረ። ይሄን ረግጠ ህለፍና አንተ ጎበዝ ነህ አለው። ለምን የለመንኩኝ እስካሁን ድረስ ጠዋት ጀምሬ እስካሁን ድረስ የለመንኩኝ መቶ ብር ነው። ስለዚህ እናንተ ብቻ ነው ወይ ልበሉ የምፈልጉት ቀጥ ብላችሁ እኛ መርዱን በማለት አያችሁ አይደለም። ስለዚህ እንደዚህ አይነት ሰው አለ። ለምን አታበያቸውም? እንደዚህ አይነት የተቸገረውን ሰው ለምን አታባ ለምን አታጠጭም? አምሮ ከግብል ፈለገ ነገር ካለ እንደውልል ደግሞ፣ እነዚህ አሽቃባጮቹ ደግሞ ጓደኞች ጓደኛ ተብዬዎቹ ምን ይላሉ? እሺ በላት። ለአንተ ሰላም ሰላምና የአንተንት ነው። ደስታ ነው፣ ምንሽ ነው፣ እግርሽ ነው፣ እጅሽ ነው፣ ምንሽ ነው፣ ስጋሽ ነው፣ ዘመድሽ ነው፣ ባልሽ ነው። አንቺ ደደብ መሀይም፣ እውነቴን ነው የምልሽ። መሀይም እንዳንቺ መሀይም አይቻላቅም። ያም ሆነ ይህ እያንዳ እንዴት እንዳስጠላች እንዴት እንዳስጠላችኝ ግድ ሆኖብኝ ነው ቻናሌ ላይ የምጭናት። እንደው የአንቺ ፎቶና የአንቺ ቪዲዮን የገባ ይጨምር። እንደው ቁርጥ አድርጎ ማውጣት ቢቻል ቁርጭ አወጣሽ ነበር። የሚቆርጥ በሽ ላይ ቁረጥሽ። የምሬ ነው ምልሽ። እናም ደህና ነገሩ አባረራት። እውነት አባረራት ብታደርግ ኮ ቤተሰብ የሰሞኑ የተፈጠረው ስታስመልሰ የነበረው ማለት ነው፣ አብርሃም ነው ይባል ነበረ። ከዚህ በፊትም አድራችኋል ብለን ነው ግግም የምንለው። እንደውም ብታድር ኖሮ እና ብሩክ ያድራል ተባለ። ስለዚህ ነገ ደግሞ ምን ተብሎ ይመጣል መሰላችሁ? ትመጣና ትገባለች። ከዛ በኋላ በእንቅልፉ ሲነቃ እሷ ተኝታ ትገኛለች ማለት ነው። ምን አለች ይበሉኝ። እንደዚህ ካላደረጉ ብሩኬ ያመጣትና ያሳድራታል ማለት ነው። ከዛ በኋላ ጠዋት ሲነሳ ካሜራው ደግሞ ይደቅኑታል። እኔ ደህና ነገር ይመስል ማለት ነው። ካሜራ ደቅነው የሚቀርጹት እንትን ነገር አልጋ ላይ ሆነ። ባለፈው እንደዚህ ለእንትን ለአመት በዓል ነው ወደ ገጠር ሄደው ነበር አይደለ? የዛኔ ምንድን ያደረገችው ካሜራ ደቅና እኮ እዛ ፍራሹ ላይ ዳኝታ ነበር አንቺ እናትሽ እኔ ምን አይነት ቤተሰብ እንደወለደሽ ራሱ እኮን ያላቅ እውነቴ ነው የምልሽ ምን አይነት ቤተሰብ ምን አይነት አባትና እናት ወልዶ ቢያሳድጉሽ ነው ግን እንደዚህ ስግጥ ብለሽ መሀየ የሆንሽው ስግጥ ያደርግሽ ለማንኛውም ሩታ እንደሆነ አይከፋትም ሩታ ምን አለ ደግሞ ይሄ ማነው ስሙ አቤላ ማለት ነው ምን አለ አለመሰላችሁ እንትና ሲናገረው ፈራንጆች ሲናገረው እንትና ክፍት ታደርገው ልቧ ትቀበለው አሁንም ቢሆን ሩታ ታሞ እንኳን ሩታ ሩታ እያለ ነው። እና ሩታ ሩታ ካለ እንዲታረቁ ማድረግ እንጂ አንተ እንድትለያይ ማንፈቅዶልህ ነው? ስትልከሰከሰ የነበረው አቤላ ማለት ነው። እኔ በፊት ያሳዝነኝ ነበረ። ይሄ ልጅ የምሬ ነው የምላችሁ ቤተሰብ፣ ምክንያቱም እንትን ነው የቲም የቲም ማለት እንዴት ልንገራችሁ፣ ላስረዳችሁ። እናት የሞተው ምናምን አላደለ እንደዛው ማለት ነው። እንደዛ ስለሆነ ያሳዝነኝ ነበረ፣ ልክ ጅምር ላይ ሚዲያ ሲጀምር። ከዛ በኋላ ይሄ ሰሞን ደግሞ አስጠላኝ፣ እንዲህ አንገሸገሸኝ። እውነት አንገሸገሸኝ። እኔ አታሽቃብጡ ስትሰሩ የሆነ እንትን ባለው ሀቅ ባለው መንገድ ስሩ። ይህ በውሸት ጥምዝዝ አትሄዱ፣ ሃይማኖት አልባ አትሆኑ፣ ህሌና አልባ አትሆኑ። ማለት እናንተ ሃይማኖት አልባ ህሌና አልባ ሆናችሁ ነው የምትኖሩት፣ መሀየሞች። ለማንኛውም አባሯታል፣ ውድ ቤተሰቦች። ብታባረራት ማብረሃ ምኛና፣ ምክንያቱም አሁን ያ ብሩኬ መልሷታል። ብሩኬ ሄድና ተመልሳ ገባች ተኛች፣ ይባልና ቪዲዮ ቢዲዮ ይሰራል ከዛ ይለቀቃል ማለት ነው። ፈጣሪዎች ትዕግስት ስጠኝ። የእናንተ ስንትንን አላቅላቸውም። እንደው ቤተሰብ ራሱ ምን ይላል? በተለይ የእሷ ቤተሰብ አያፍሩን? ጋይስ፣ እናንተ ልጠይቃችሁ እንጂ እኔ በእሷ ቦታ ቤተሰቦች ይሸማቀቁብኛል። እና እሷ ቤተሰቦቿን አያፍሩባትም ወይም አይሸማቀቁም ወይ? እንዴት እንዴት ብለው እኔ አላውቅም እንግዲህ እኔ ስሜት እንደሚሰማቸው ቢፈቅዱልሽ ነው አንቺ የሜዳ አህያ አው ስሪ ተልከሽከሺ ባለ ትዳር ወንድ ላይ ተንጠልጠይ ተብለሽ ነው እንጂ ማለት ነው። ባትባይ ኖሮ እንትናትም ነበረ። እኔ እውነቴን ነው ምላችሁ ቤተሰብ እንደዚህ ጭራሽ ለማደር ራሱ እኔ ችግር የለብኝም ብላ ፍቃድ እንትናትልም ነበረ። ሰው እኮ አረ ቤተሰብ ይቆጣኛል። የሆነ ለመጫወት ወይም ደግሞ ለመዝናናት ራሱ ስትሄዱ፣ ጓደኞቻችሁ ጋር ስትሄዱ ራሱ እንኳን ወንድ ጋ ይቅርና ሴሄድ ጋር ስትሄዱ እንዴት ነው እንትን ትላላችሁ። ምንድነው ይሄ? እረ ቤተሰብ ይቆጣኛል፣ ቶሎ ብዬ ልሂድ፣ ቶሎ ብዬ ልድረስ ትላላችሁ። እቺ ግን እንኳን እንደዛ ልትል ይቅርና ማለት ነው እኔ ችግር የለብኝም ቤተሰብ ምናምን በቃ የሜዳ አህያ፣ ትክክለኛው የሜዳ አህያ ኳጅነች። ትክክለኛ የምሬ ነው ብላችሁ ቤተሰብ ይቆጣኛል ብሎ ነገር የለም። በአሁኑ ሰዓት ሕፃን ልጅ ራሱ ቤተሰብ ይቆጣኛል፣ ቶሎ ብዬ ቤት ልግባ ይላል፣ ሳይመሽው በቤት እቺ ልክስክስ ስድ ስድ አፈር ብኛል እንዲያው ምን ነበረበት አሁን ስንት ነው ያለው እዩ አለ አቤል አለ ሁለት ማነው ያለው ሌላ ብሩክ አለ ሶስት ሶስት ናቸው እንዲህ ሶስት ብቻ ምን ነበረበት ሌላም ጨምራችሁ ለስድስት ለስምንት ብላችሁ በገላገላችሁልን የምር ለስድስት ለስምንት አንድ ቀን በቃ አንድ ቀን ድቅቅ አድርገው ቢያደቋት ማለት ነው ወይን የመጥፎ ነገር ተናገርኩ እንዲያው ወንዳ ደቀም ልድረስ አትልም ነበረ ቅጥቅጥ አድርገው ቢተዋትችል ልክስክስ ለባኔ ምን ያስጠል ታያለች። ግድ ሆኖብኝ ነው የምሬ ነው ብላችሁ እና የእሷ ቡችሎች ደግሞ አታሽጋብት አርፋች ቁጭ በሉ። ልክስክስ አትልከስከሱ። በየሄዳችሁበት ደግሞ እውነቴ ነው ብላችሁ ባሌዳር ወድ ሚስቱ ፈቱ። እሷን ውሻና የሜዳ አህያ እንዲያገባ የምትፈልጉ እናንተ ሰው ናቸው አሁን እንስሳት እንደው አሳዳጊያቸው እራሱ የእናንተ አሳዳጊ እራሱ ማለት ቤተሰብ እንደሆነ እውነት ለመናገር ፈጣሪ ወቀው እግዜር ወቀው አለች። ሜላትም የሆነ እናንተን ያሳደገ ሰው ማለት ነው። ማለት የምትሳደቡ እንደዚህ እሷን ደግፋችሁ የምትሳደቡ ነው የምላችሁ። እኔ የለውበትም የለውበትም እኔ አፌ ነው የተናገረው። እኔ ራሳችሁ ታውቁታላችሁ ማንነታችሁ ማለት ነው። አትልከስከሱ። ግን እንደሷ ልክስክስ አትሆኑ፣ ስግጥም አትበሉ። ልክ እንደሩታ ቆፍጠን እንበሉ፣ ጀነ እንበሉ። እውነት ነው የምላችሁ፣ ልክ እንደሷ ሁኑ እንዴ! ምን አላደረገች? አልበደለች፣ አላጠፈች፣ አልተጠለጠለች፣ አልለመነች። እንደዚህ በላይ ምናምን አላለች። እኔ ሩታ እኮ እኮራባታለሁ የምሬን ነው የምላቸው እኮራባታለሁ። አብርሃም እራሱ በፊት ደህና ሰው ነበር፣ አሁን ተልከሰከሰ። ምን እንዳበላሸው አላውቅም። ለማንኛውም ውድ ቤተሰቦቼ ሰላም ሆኖልኝ በያላችሁበት